በጣም አመሰግናለሁ። የስሎቬኒያ ፕሬዚዳንት ኢትዮጵያን ሲጎበኙ የመጀመሪያ ጊዜያቸው ነው። ከፕሬዚዳንት ናታሳ ጋር በዋነኛነት ያተኮር ነው በዓለም አቀፍ ጉዳዮች ዙሪያ ነው። እንደሚታወቀው ስሎቬኒያ የተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባል ነች። እና የጽታው ምክር ቤት ደግሞ ከሚያያቸው በርካታ ጉዳዮች ለማለት ይቻላል ምናልባት ዋነኛው ደግሞ የዓለም አቀፍ የጸጥታና የደህንነት ጉዳይ ነው። ስለዚህ በተባበሩት መንግስታት የጽታው ምክር ቤት ውስጥ ከሚታዩ ጉዳዮች አብዛኛዎቹ የአፍሪካ ጉዳዮች ናቸው። ስለዚህ በሀገራቸው በጽታው ምክር ቤት ቆይታዋ ወቅት በተለይ የአፍሪካን ዋና ዋና አጀንዳዎች በሚመለከት በምን በምን ዙሪያ እንደሚያተኩሩ የሀሳብ ልውውጥ አድርገናል። በእርግጥ የተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባል ሲሆኑ የያዟቸው መርሆች፣ ዓላማዎች አሉ። ከዚህ ጋር ተያይዞ እንግዲህ በተለይ አፍሪካን በማገዝ ደረጃ በአፍሪካ የሚታዩትን የቆዩ ግጭቶች እንዲሁም ደግሞ አሁንም በጣም ፈታኝ የሆኑ ግጭቶችን በሚመለከት የሀሳብ ልውጥ አድርገናል። አንድ ይሄ ነው። ሁለተኛው ሙልቲላተራሊዝም ወይም ደግሞ የባለብዙ ብዙ ወገን ዲፕሎማሲ እጅግ ፈተና የገባበት ዘመን ቢኖር አሁን ነው። ዓለም በሽግግር ላይ ነች ለማለት ይቻላል። በሽግግር ላይ የመሆኗን ያክል በተለይ በጸጥታው ምክር ቤት ውስጥ የድምፅን በድምጽ የመሻር ወይም ደግሞ የቪቶ ፓወር ያላቸው ሀገራት ይሄን እንደ አጋጣሚ ሆነው ከሁለተኛው ዓለም ጦርነት በኋላ ያገኙት የተሰጠ የተመረጠ ሳይሆን የተሰጠ መብት በመሆኑ በዚህ የሽግግር ዘመን ይህንን የቪቶ ፓወር ወይም ደግሞ አቅም እና ኃይል ኃላፊነት በተሞላው መንገድ ይፈጽሙ ዘንድ እንዴት ይቻላል በሚለው ዙሪያ ነው ሀሳብ ልውውጥ ያደረግ ነው። በእርግጥ ይሄ ጉዳይ ለዘመናት የቆየ ያልተፈታ ችግር ነው። የጸጥታው ምክር ቤት ሪፎርም መደረግ አለበት፣ መስተካከል አለበት ይባላል። ግን አብዛኛውን በተለያዩ የጂኦ ፖለቲካል እና ጂኦ ኢኮኖሚክ መስፈርቶችና የሀገራት ብሔራዊ ኢንትረስት ማዕከል በማድረግ እንዲስተካከል ሪፎርም እንዲደረግ የማይፈልጉ በተለይ የጸጥታ ምክር ቤት አበምኔቶች የሆኑ ወይም ደግሞ የጸጥታ ምክር ቤት ላይ ዋና ድምፅ ያላቸው ሀገራት ፈቃደኞች አሉ። ስለዚህ የጸጥታ ምክር ቤትን በወሳኝነት ሪፎርም ለማድረግ ምን ያልተሞከረ ነገር አለ፣ ለወደፊትስ ምን መደረግ አለበት በሚለው ዙሪያ የሀሳብ ልውውጥ አድርገናል። እንደሚታወቀው የሌላው መልቲላተራሊዝም ወይም ደግሞ የባለ ብዙ ወገን ሀሳብና ዲፕሎማሲ ቻለንጅድ ከሆኑባቸው ወይም ደግሞ ፈተና ውስጥ ከገቧባቸው ዋናው ቁልፍ ጉዳይ ደግሞ በተለይ በቅርቡ ጊዜ የሚታዩ ግሎባል ዓለም አቀፍ ውጥረት ወይም ቴንሽን አንዱ ፈተና ነው። ይሄ ቴንሽን በተወሰኑ ሀገሮቶች ኃይል የተደፈቀ በመሆኑ በርካታው ሀገር ድምፅ የለውም። ብዙዎቹ በዓለም ህልውና ላይ ጥቂቶቹ በዓለም ህልውና ላይ ሊወስኑ አይገባም። ታሪክ አጋጣሚውን ሰጥቷቸዋል። ነገር ግን ስ ዘ ሞመንት በተለይ አሁን ያለው ክራይሲስ ደግሞ ዓለምን ወደ ገደል ጫፍ ኢንቱ ዲ አቢስ ነው የሚባለው እየከተታት ስለሆነ ሌሎች አገራት ማለትም ድምጻቸው የታፈነ አያሌ ሀገራት በመካከለኛ ፓወር ሊፈረጁ የሚችሉ አገራት ምን ድምጽ ሊኖራቸው ይገባል በሚለው ላይ አጠቃላይ የሀሳብ የመርህ ውይይት አድርገናል። ይህ እንግዲህ አለም አቀፍ ጉዳይን በሚመለከት ነው። ሁለተኛ፣ በባይላተራል ግንኙነት ዙሪያ ደግሞ ቀደም ሲል ፍኮርስ ከክቡር ጠቅላይ ሚኒስትሩ ጋር ተወያይተዋል። ስሎቬንያ ያላት ጥንካሬ አለ። ይህም ምንድን ነው? አንደኛ በአርቲፊሻል ኢንቴሊጀንስ በተለይ በፓር ካፒታ ስሌት ሲታይ ከፍተኛ ተርታ ከሚባሉ ሀገሮች መካከል አንዷ ናት። በስፔስ ሳይንስ ደግሞ በተለይ ከምርምር ጋር ተያይዞ ከመሬት ከውሃ፣ ካፈር፣ ወዘተርፈ ጋር ተያይዞ ደግሞ አቅም አዳብረዋል። ስለዚህ ያንን እውቀት በማሸጋገር ዙሪያ የሀሳብ ልውውጥ አድርገናል። አጽንኦት ነው የሰጠ ነው። ከዚሁ ጋር ተያይዞ በንብ ማነብ ቴክኖሎጂ የዳበረ እውቀት አላቸው። ንብ ማነብ በምግብ ራስን የመቻል አካል ብቻም ሳይሆን የባህላቸው አንዱ አንጓ ነው ለማለት ይቻላል። ስለዚህ እንደሚነግሩኝ ከሆነ የንብቀፎ በፕሬዝዳንቱ ጽህፈት ቤት አለ፣ የንብቀፎ በውጭ ጉዳይ ሚኒስቴር አለ፣ በመከላከያ ሚኒስቴር ህንጻ አለ፣ በየወጀዳቸው አለ፣ በየበራቸው አለ። ይህ ዴ ኮሊት እንትን የቢ ዲፕሎማሲ ነው የሚልት። ይህንን ባህል ስፋቱ አይደለም ወይም ግዝፈቱ አይደለም፣ ወይም ኤክስፖርት በሚያደርጉት መጠን አይደለም። ምናልባት ከብዙዎቹ ሀገሮችም አነስተኛ ሊሆን ይችላል። ግን እንደ ባህል እንደ ትውፊት ግን ወስደውታልና በቅርቡ ከፋኦ ጋር በመሆን በጅማ አንድ ሴሚናር እንዳዘጋጁ ይታያል። ስለዚህ በተለይ ከምግብ ራስ መቻል አንጻር የከተማ ግብርናን ጋር ተያይዞ ይሄ ኤክስፔሪየንሳቸው እንደ ባህል አድርገው ስለወሰዱት ኖት ባይ ዘ ቮሊም ኦፍ ዘር ፕሮዳክት በሚያመርቱት ምርት ስፋትና ሳይሆን ግን ባህሉ ትንሽ የሚወደድ እንደሆነ አግኝተነዋል። ይህንን ኤክስፔሪየንስም ሸር እያደረጉ ነው። የሆነ ሆኖ ግን ዋናው ማካፈል የሚፈልጉት ወይም ደግሞ አብሮ መስራት የሚፈልጉት ደግሞ ከአርቲፊሻል ኢንቴሊጀንስ ጋር የደረሱበትን ደረጃ እንዲሁም ደግሞ ከውሃ ህዋ ሳይንስ ጋር ተያይዞ ደግሞ ያላቸውን ኤክስፒሪየንስ ማጋራት ይፈልጋሉ። ስሎቬኒያ ከሌሎቹ የአውሮፓ ሀገሮች በተለይ በዓለም አቀፍ ጉዳዮች ላይ በንጽጽር ለማለት ይቻላል ሚዛናዊ የሆነ እይታ ያላቸው ናቸው። ምናልባት ታሪካዊ መሰረቱ ይሄንን አይነት አቋም እንዲይዙ አድርጓቸው እንደሆነ ይገመታል። የሆነ ሆኖ ግን አፍሪካን በሚመለከት ግን ሚዛናዊ እይታ ያላቸው የአፍሪካ ድምፅ በመታበይ ስሜት ሳይሆን በኩልነት በሚዛናዊነት ለማየት የሚፈልጉ ሀገር እንደሆኑ ተገንዝቤ ያለው በዚህ ዙሪያ ሀሳብ ልውውጥ አድርገናል። አመሰግናለሁ።